የላሊበላ፣ ኩልመስክ፣ ሙጃ የመንገድ ፕሮጀክት እየተሰራ መሆኑን የኢትዮጵያ መንገዶች አስተዳደር አስታወቀ። 4878 ኪሎ ሜትር የሚረዝመው የላሊበላ፣ ኩልመስክ፣ ሙጃ የአስፋልት ኮንክሪት የመንገድ ፕሮጀክት በግንባታ ሂደት ላይ መሆኑም ተገልጿል። በፕሮጀክቱ ግንባታ ላይ የዲዛይን፣ የአፈር ጠረጋ፣ የቆረጣ፣ የሙሊት፣ የውሃ ማፋሰሻ ቱቦ ቀበራ፣ የሰብቤዝ ስራዎችና የድልድይ ግንባታን ጨምሮ እየተከናወነ መሆኑም ተገልጿል። ግንባታውን እያከናወነ የሚገኘው ዓለም አቀፉ የቻይና ሲቪል ኢንጂነሪንግ ኮርፖሬሽን ኮንስትራክሽን ኮርፖሬሽን መሆኑም ተመላክቷል። የማማከሩንና የቁጥጥሩን ስራ ቤዛ ኢንጂነሪንግ ኬንያ ሊሚትድ እየሰራው ነው። የመንገዱ አጠቃላይ የጎን ስፋት በገጠር ከ8-10 ሜትር በቀበሌ 16 ሜትርና በወረዳ 25 ሜትር ስፋት እንዳለውም ተመላክቷል። ለመንገድ ግንባታው 18 ቢሊዮን ብር መመደቡም ተገልጿል። በአካባቢው በሚስተዋለው ወቅታዊ የፀጥታ ችግር ምክንያት አስፈላጊ የሆኑ የግንባታ ግብዓቶችን፣ ማሽነሪዎችን በበቂ ሁኔታ ለማጓጓዝ የስራ ተቋራጩ መቸገሩ፣ የኮንስትራክሽን ፈንጅና የፈንጅ ተቀጽላዎች ማስገባት አለመቻልና በመንገዱ ክልል ውስጥ የተካተቱ ንብረቶች በወቅቱ አለመነሳት በግንባታው የስራ ሂደት ላይ ተጽዕኖ አሳድረው ቆይተዋል ነው የተባለው። እነዚህን ችግሮች ለመቅረፍ የኢትዮጵያ መንገዶች አስተዳደር ከአካባቢው አስተዳደር እና ከማህበረሰቡ ጋር በመተባበር አስፈላጊውን ክትትልና ድጋፍ ማድረጉም ተገልጿል። አሁን ላይ የተሻለ የፕሮጀክት አፈጻጸም የተመዘገበ መሆኑን ያመላከተው የኢትዮጵያ መንገዶች አስተዳደር የተጀመረው ስራ ተጠናክሮ እንደሚቀጥልም ይጠበቃል ተብሏል። መንገዱ ሲጠናቀቅ በዋናነት የላሊበላ የኩልመስክ እና የሙጃ ከተሞችን በቅርበት የሚያስተሳስር ነው። ወደ ላሊበላ ውቅር አብያተ ክርስቲያናት መዳረሻ በመሆን ለቱሪስቶች ምቹ ሁኔታን ለመፍጠር የሚያግዝ ይሆናልም ተብሏል። ከኢትዮጵያ መንገዶች አስተዳደር የተገኘው መረጃ እንደሚያመላክተው በአካባቢው የሚመረቱትን የዘንጋዳ የገብስና ባቄላ ውጤቶች ወደ ማዕከላዊ ገበያ በቀላሉ ለማድረስ ምቹ ሁኔታን በመፍጠር የአካባቢውን ማህበረሰብ የኢኮኖሚ እንቅስቃሴ ያፋጥናልም ተብሏል።